ደንጋጭ ነገር ተፈጠረ። ሰላምዬ የዲኤንኤውን ውጤት ቀየረችው። አቶ ጋሼ ደረጀ ሲያየው የዲኤንኤ ውጤት ተቀይሯል። እናም ያን ወረቀት ሰጠችው። ሰላምዬ በስተ በስተመጨረሻ ዳጣ ልጇ እንደሆነች አረጋገጠች። በጣም ያሳዝናል። ምክንያቱም ሰላምዬ ከረጅም ዓመታት በፊት የምትሰራው በሴት አዳሪነት እንደነበረ እና ያን ጊዜ መጠጥ ጠጥታ እንደነበረ ትክክለኛ የደፈራትን ሰው ወይም ደግሞ አብራት አብራው ያደረውን ሰው በፍጹም አላወቀችም ነበር። ነገር ግን ጭራሽ ልቤ እኮ ይነግረኛል የእውነትም ይች ዳጣ ከኔ ጋ የሆነ አይነት ግንኙነት አላት እያለች በልቧ ስታስብ የነበረውን በትክክለኛው መንገድ አደረገችው። እናም ካረጋገጠች በኋላ የኤቢን የዲኤንኤ ውጤት የአቶ ደረጀ መሆኑን ቀይራ እንዳልሆነች ነገር ግን ሰላምዬና እንዲሁም ከአቶ ደረጀ ሰላምዬ ከአቶ ደረጀ እንዳረገዘችና እንደወለደች ልጇም ደግሞ ዳጣ እንደሆነች አወቀች። አቢገር ዳጣን ከቤት አባረረቻት። ሰላምዬ ከባድ ውሳኔ ወሰነች። ለናታን ከዚህ በኋላ በፍጹም እዚህ ቤት አልኖርም፣ ብዙ የማስተካከላቸው ነገሮች አሉኝ ብላ አለችው። ናታን እንደነገጠ፣ ለምንድን ነው ሰላምዬ? በቃ ከዚህ በኋላ ዳጣም የለችም፣ ቤቱ ራሱ በጣም ወህኒ ሆኗል እኮ ስለዚህ መሄድ አለብኝ፣ እመነኝ ጋሸን። እናትዬን አናግሬ እሄዳለሁ ብላ አለች። እጅጉን ተደሰተች ሰላምዬ። የእውነትም ለካ እዝ ቤት ያን ጊዜ መግባቴም ትክክል ነበረ። ልጄን ገለዋት ነው ወይት የታባታቸው አርገዋት ነው እያልኩኝ እንደዛ እምባሳ ዘራ ነገር ግን ፈጣሪ ለእኔ ብሎ አምጥቶ እጎኔ ነበር ያስቀመጣት፣ እያለች እጅጉን ደስ አላት። ሰላም ሰላም፣ ውድና የተከበራችሁ የትርሲት ስንድቅ ሚዲያ ቤተሰቦች፣ እንዴ ናቸው? ሁሉ ሰላም ሁሉ መልካም፣ ምን እግዚአብሔር የተመሰገነ ይሁን። ሰላም ነው፣ ደህና ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቢገርና ዳጣ በከባዱ ተጣሉ። ትሰሚኛለሽ አንቺ ወፍ ዘራሽ የምትለብሹ ልብስ እኮ የአባቴ የገዛልሽ ነው ብላ ብትላትም፣ ትሰሚኛለሽ አቢገር፣ እስከ ዛሬ ያከበርኩሽ የጋሼ ልጅ እና የትየ ልጅ ስለሆንሽ ነው። እመኝኝ፣ በአንቺ ቦታ ሌላ ሰው ቢሆን ሰማይ ሰቅዬ መሬት ነበረ የምጥለው። ነገር ግን የያዘ ይዞኝ ነው እና ነገ የሚቆጭሽን ነገር እያደረግሽ ባይጸጸተች ጥሩ ነው። እኔ ለአንቺ መልካም ነኝ፣ አንቺ ግን ለእኔ ምንም መልካም አይደለሽም። እኔ ምልሽ ቆይ የእውነት ላንቺ ይሄ ሀብት ንብረት በቃ ይሄ ብቻ ነው ህይወትሽ ማለት ነው? የሰው ልጅ በባዶ መደሰት አይችልም። የሰው ልጅ በሰው መደሰት አይችልም። ቆይ ናታንን አይደለም ምትፈልጊው? ናታንን ተውኩልሽ። ከዚህ ውጭ ምን ትፈልጊያለሽ? እና ደግሞ የምበላው የምጠጣው ያንችን ነው እንዴ? ያንችን እኮ አይደለም፣ የትየንና የጋሸን ነው። ቆይ እንደዚህ ለምንድን ነው የሚያንገበግብሽ ብላ ስትላት አቢገር ታውቂያለሽ፣ በጣም ነው የምጠላሽ እንዲሁም ደግሞ አትመችኝም ብላ አለቻት። እንደዛ ከሆነ ጥሩ ምክንያቱም እንደዚህ ከቀጠልን በጣም ስለምንጣላ በከባዱ እኔ ትቸልሽ እወጣለሁ። ነገር እንዲሰፋሽ እፈልጋለሁ። እና አታስቢ፣ እሄዳለሁኝ ብላ አለቻት። ወይዘሮ ማርታ እባክሽ አትሂጂ ዳጣ እያለች ብትለምናትም ከበፊትም መንጣት የለብኝም ነበር እኔ ያደግኩት ምንም ምንም እለለኝ ግን ጎዳና ላይ ነበር። የሰው ፍቅር አንድ ቀንም አጥቼ አላውቅም ነበር፣ ግን ደግሞ እዚህ ስመጣ እጅግ የተለየና በጣም ጥሩ ሰው መስላችሁ ነበር። እና ታዲያ እኔም አይትዬ አንቺ አይደለሽም ግን ሁሉም ነገር ተበላሽቷል፣ በቃ ብላ ላደረግሽልኝ ነገር አመሰግናለሁ ብላ ሄደች። አቶ ደረጀ ይህን ሁሉ ጉር ሲሰማ እጅጉን አበደ፣ እጅጉን ጨለለ። ቆይ አንቺ ልጅ ምን ባደርግሽ ነው የሚሻለው? እኔ እኔ በቻልኳችሁ እኔ በያዝኩት እኔ ሰርቼ ሆዳችሁን በሞላሁኝ ምንድን ነው ይህን ያህል ጥፋቴ? እስኪ ንገሪኝ ማርታ። አንቺስ ብቶኜ እንዴት ነው በጥፍ ጨረቃ ልጄን አውጥተሽ የምትጠያት ብሎ ሲል አረን የምላርግ ደረቼ አቢ ገርጋ እኮ ትንሽ ተነጋግረው ነው አይ ቢሆንም ሴት ልጅ ናት፣ ብዙ ነገር ያጋጥማታል። ለማንኛውም አሁን መደወል አለብኝ ብሎ ወደ ዳጣ ደወለ። አባዬ እንዴና። ቆይ እኔ ምልሽ ገና ከፊት ለፊታችን በጣም ብዙ ፈተና እንደሚያጋጥመን አታውቂም እንዴ? አውቃለሁ አባዬ ነገር ግን በፍጹም አልቻልኩም። እኔ እኩ ትሰሚኛለሽ። አሁን ቀጥ ብለሽ መንጣት አለብሽ። እኔ ያላንቺ በፍጹም መኖር አልችልም። እንደ አባዬ ለምንድን ነገርኩሽ እኮ ዳጣ በቃ ሁሉንም ነገር ትቋቋሚያለሽ። ገና ስትመረመሪ ትክክለኛ አባትሽ እኔ መሆኑን እኔ መሆኑን ስታቂና እንዲሁም ደግሞ ወንድሞችሽ እህቶችሽ እነሱ መሆኑን ስትረጂ ያን ጊዜም ጥለሻቸው ልትጅ ነው ማለት ነው። ትሰሚኛለሽ ቤተሰብ ማለት በከባዱም እንዲሁም በሐዘንም በደስታም አብሮ ሲሆን ነው። ካልሆነ ግን ትንሽ ተናገሩኝ ብለሽ የምትጅ ከሆነ ነገ የእውነትም ዋስትና የለኝም ማለት እኮ ነው። ታውቂያለሽ አንቺ እኮ ማለት ያ ቢገር ትልቅ ነሽ። ያን ጊዜ ገና አዲስ ሙሽሮች ነበርን እና ፍቅራችንን እንኳ አጣጥመን አልጨረስንም ነበረ። ማርታ ደግሞ የእውነትም እናትሽ ብትሆን ኑሮ ትተሻት አትሄጂም ነበር። አየሽ? እዚህ ላይ አስመሰከርሽ ብሎ ሲላት አራባዬ፣ እንደዛ አትበል። እኔ እኮ እንደውም እማዬ ልበልሽ ብያት ነበር ነገር ግን እሷ እትዬ በይኝ አለችኝ። እትዬ አልኩኝ። ቆየኔ ጥፋት ምንድን ነው? በዛ ላይ እዛ ቢሆን ደም እንፋሰስ ነበር አባዬ። እኔ ማንም ሰው ዘረኛ ብሎ ዘረቢስ ብሎ እንዲሰርበኝ አልፈልግም ብላ አለች። በቃ የኔ ልጅ ሁሉም ነገር ይስተካከላል አውቃለሁ። የአብ ገር ጸባይ እጅጉን በጣም ከባድ ነው፣ ነገር ግን አንቺ ደግሞ በጣም አስተዋይና እጅግ የዋህነሽ ውሃ እንኳ ባንቺ የተነሳ ምግብ አልበላም ብላለች ብሎ ነገራት። እጅጉን ነገራት። ከዛ በኋላ አባዬ በቃሺ ነገ መጣለሁ እና ምንም ነገር እንድትለኝ አልፈልግም ብላ አለችው። ናታን ናታን በጣም ግራ ተጋባ። ልደውል አልደውል ልደውል አልደውል እያለ ስልኩን አጮኸው። ከዛም በኋላ ሄሎ ናታን እንዴት ነ? እኔ ምልሽ፣ ቆይ ያደረግሽው ነገር ትክክል ነው? እንዴት ነው ለእኔ ሳትነግሪኝ ይሄድሽው? ጓደኛንን ያልሽኝ ውሸትሽን ነበር ማለት ነው? እንደዛ አይደለም ናታን አብ ይገርም በፍጹም አልቻልኳትም። እንዴ ማርም ሲበዛ እኮ ይመራል። ስለዚህ እኔ ሁሉም ነገር ትክት ብሎኛል። በወጣሁ በገባሁ ቁጥር ትጨቀጭቀኛለች ዝም ብላ። እኔ ይህን ነገር ደግሞ በፍጹም አልችልም። ግን እኮ በጣም ሸም ነው እና ደግሞ የእውነት ነው። ምልሽ አባዬ በጣም ያዝንብሻል። እኔ እኔ አስተዳደጌ ሸር ወይም ሸም የሚባል ነገር የለብኝም። ስለዚህ እንደዚሁ እንደ ነፃነቴ ብትተወኝ ይሻለኛል። ለማንኛውም ነገ አንተንና እንዲሁም ደግሞ ውሃን አምጣት፣ ላያችሁ ፈልጋለሁኝ። አሁን ግን ያለሁት እነ ምሳሌ ጋር ነኝ ብላ አለች። ውድ የትርሲት ስንድቅ ሚዲያ ቤተሰቦች የዛሬው ዳጣ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነበር ቤተሰቦቼ ደግሞ ስለምትከታተሉኝ አመሰግናለሁ። አዲስ ነኝ አበረ